የዛሬው ርዕሳችን ደግሞ በዋናነት የምናጠነጥነው የሚወስደው ይህንን ከፊት ለፊታችን ያለውን የክረምት ጊዜ ያው በተለይ ለታዳጊዎችና ለወጣቶች በምን እንዲያሳልፉ ስንመክር አንድ የምንመክርበት ነገር አለ። እሱም ምንድ ነው? አልሐምዱሊላህ፣ በተለያዩ ቦታዎች ላይ በክረምት ጊዜያቶች የሚዘጋጁ ልዩ የሆነ የክረምት የዲን ኮርስ መርሃ ግብሮች አሉ በየቦታው። ይህ መርሃ ግብር ወይም ደግሞ ይሄ የኮርስ መርሃ ግብር እንዴት እንደሆነ ያለንን ተሞክሮ በውስጡ ማለት ነው። በተለይም ደግሞ ይሄ ልዩ የሆነ ሰፊ የሆነ የክረምት አጋጣሚ ምን ምን አይነት ነገሮች ላይ የትምህርቱን ትኩረት አቅጣጫ አድርጎ ለታዳጊዎች በተለይ ለወጣቶች መሰጠት እንዳለበት፣ በዛውም ጋር በተያያዘ ከመድረሳ ጋር በተገናኘ የመድረሳ ኡስታዞች አስተማሪዎች ተማሪዎቻቸውን እንዴት መያዝ እንዳለባቸው፣ ምን ምን አይነት ክፍተቶች እንዳሉ፣ ምንምን ምን አይነት ጠንካራ ጎኖች እንዳሉ እነዚህንና መሰል የሆኑ ነገራቶችም፣ ከዚህም ባሻገር ሌሎችን ነጥቦችን እንሻላ ዳሰስ እያደረገን የምንሄድ ነው የሚሆነውና እስኪ ያው ያው ኡስታዝ ኻሊድ ጀዛሁ ላሁ ኸይረን አላህ ይቀበለው። ረጅም ዓመት ያው ሼክ እብራሂምም ረጅም ዓመት የዳእዋ ታሪክ አላቸው። ያው እኛንን ብዙ የሌለን እነሱን አርአያ ከስር ከስር እየተከተልን አልሐምዱላ። በነገራችን ላይ ውድ አድማጭ ተመልካቾቻችን ሁለቱም የኔ ኡስታዞቼ ናቸው። ከእነሱ ስር ነው ኪታብ ቀርተን አልሐምዱላ ያደግነው። እና እስኪ በክረምቱ ጊዜ ያሉ የመድረሳ የክረምት ፕሮግራሞችን እስኪ ምናልባት ከዚህ በስተፊት በረጅም የዳዕዋ ታሪክ ላይ አንዳንድ ትውስታዎችም ይኖሩሃልና እስኪ እነዛን ነገሮችን እናንሳና ጠለቅ እያለን ደግሞ ወደ ውስጥ ገብተን ሀሳቦችን በደንብ የምንዳስስ ይሆናል። ኡስታዝ ኻሊድ መሐመድ ኖር። ብስምላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለመ ወባረከ ዓላ ዓብዲሂ ወረሱሊሂ ሙሐመድ ወዓላ አሊሂ ወአስሓቢሂ ወመን ተቢዐሁም በቅድሚያ ቅድም የእሳቷ ጉዳይ ስትነሳ አንድ ብዙ ጊዜ ዘናጓት ነገር አለች እና ቤት ውስጥ እሳት ተያይዞ ከተጠቀሙ በኋላ እቺ ነገር እሳቷ ትንሽ ናት ባለና የሆነ ነገር ተጥዶባት የሚተኛበት ሁኔታዎች አሉ። ነቢዩ፣ መዲና ከተማ ላይ አንድ ቤት መቃጠል ተነገራቸውና እቺ እሳት እኮ የእናንተ ጠላት ናት አሉ። ስለዚህ ማታ በምትተኙበት ጊዜ አትርታችሁ ተኙ የሚል ጠንከር ያለ ጥሩ የሆነ መልእክት አስተላልፈዋል። እና ከዚያ ሲቀጥል ደግሞ ይሄ መገደል አለባቸው ከሚባሉ አበላሽ ከተባሉ እንስሶች መካከል አይጦች አሉ እና አንዳንድ የማይጦች የሆኑ ነገሮችን አያይዘው ወደ እሳቱ የመክተትና እንደዚህ አይነት ነገር እንዲፈጠር ምክንያት የሚሆኑበት ሁኔታዎች ስላሉ ይሄን ጥንቃቄ አድርጎ ያሉታል። ያው አሁን ደግሞ ዘመናዊነት ከመኖሩም ጋር ደግሞ ሶኬት ነገሮችን ጥንቃቄ ማድረግ ያስፈልጋል፣ ማታው ላይ ሲተኛ። እነዚህ እንዳለ ሆነው እንግዲህ ወደ ርዕሰ ጉዳያችን ስንገባ ክረምት በሚመጣበት ጊዜ በርካታ የሆኑ መድረሳዎች ባላቸው አቅም ባላቸው የቦታ ውስንነት ላይ ህጻናቶች እረፍት ረፍት ያደርጋሉ። ተማሪዎች እረፍት ረፍት ያደርጋሉ። ስለዚህ የእረፍት ጊዜው የክረምቱ ጊዜ ስለሆነ በአካዳሚው ተወጥረው አስር ወር ለዚህ ሰጥተው ስለነበረ በአነስተኛ ወንዶ በትንሹ ቸን ሁለት ወሯን ደግሞ በዴናቸው ጉዳይ ላይ በደንብ ጠንከር ብለው ስለ ዴናቸው ማወቅ፣ መማር፣ መረዳት አለባቸው በሚል ኮሚቴዎችም ኡስታዞችም ባላቸው ቦታዎች ላይ ፕሮግራሞችን ነድፈው በአብዛኛው በአቂዳ ጉዳይ ላይ በሲራ ጉዳይ ላይ በፍቅህ ጉዳይ ላይ በአደብ ጉዳይ ላይ ሙስሊሙን ማህበረሰብ በእውቀት የታጠቀ እንዲሆንና አላህን የሚያመልክ አላህ ባሪያ ሲሆን በእውቀት ላይ እንዴት አድርጎ አላህ ማምለክ እንዳለበት አቂዳውን በተስተካከለ ሁኔታ ምናልባት የአቂዳ ጉዳይ ወደኋላ ይነሳልና፣ ይተነተናል ብዬ በተለይ በተከፈለ የመጀመሪያው ወሳኝ መሰረታዊ ነገር አቂዳው እምነቱ ነው እና የእምነቱን ጉዳይ ጠንቅቆ እንዲያውቅ አላህም በአግባቡ እንዲረዳ የማድረግ አላህ Subhanahu Wa Ta'ala ደግሞ የሚያመልክ ሲሆን በዘፈቀደ ሳይሆን በእውቀት ላይ እንዲሆን በአምልኮት ጉዳዮች ላይ ያሉ ነገሮችን ስለ ሰላት ሊሆን ይችላል፣ ስለ ጠሃራ ሊሆን ይችላል የፍቅሄ ጉዳዮችን ደግሞ አንስቶ እነዚህን ጊዜያቶች ተጠቅሞበት ለራሱም ለሌላውም ማህበረሰብ የሚጠቅም እንዲሆን ያለ የሌላቸውን ጉልበት ሁሉ አሟጠው ብዙ ማህበረሰብ እንደቀረጹ ውስታዞች እናስታወሳለን እና ይሄ ትልቅ ትልቅ የሆነ ለሙስሊሙ ማህበረሰብ ያበረከቱት ነው። ረዥም ዓመት ላይ ክረምት እየተጠበቁ እንደዚህ አይነት ነገሮች ይሰጡ ነበር። ከዚህም በተጓዳኝ ደግሞ በአካዳሚውም ሙስሊሙ ማህበረሰብ በዲኑ ብቻ ሲሆን ሳይሆን በአካዳሚውም ጉዳይ ላይ ራሱን ማብቃት መቻል አለበት እና የተማረ ኃይል መውጣት ስላለበት በዚህም በኩል ደግሞ ከፍተኛ ደረጃ ላይ ያሉ ለምሳሌ ዩኒቨርሲቲ ላይ ገቡ ሊሆን ይችላሉ ከዛ ዘቅ ሲል ደግሞ ሀይስኩል ላይ የነበሩ ተማሪዎች፣ ኤሌመንተሪ ላይ እየተማሩ የነበሩን ተማሪዎች ያግዟቸው፣ ይረዷቸው ነበር እና ማጠናከሪያ ትምህርቶች ይሰጧቸው ነበር። በዚህ መልኩ አድርጎ በሁለቱም ጎን ብቃት ያላቸው እንዲሆኑ ውስታዞች ያላሰለሰ ጥረት አድርገዋል። አካዳሚ ትምህርት ላይ ያሉ ወንድሞችም ያላቸውን ነገር አስተዋጽኦ አበርክተዋል ና ይህን ብዙ ሙስሊም ማህበረሰብ ሊያነሳው የሚችለውን ይሄ ስናነሳ ወደኋላ ትዝታውን እንመለስበታለን ና እንደነዚህ አይነት ዝግጅቶች ና አስተዋጽኦች የሚያልፉበት የክረምት ጊዜ ሆኖ ነው የሚያልፈው ያማለት እንግዲህ ጊዜያቸውን ሳያባክኑ በአግባቡ ተጠቅመው ራሳቸውን ውጤታማ የሚያደርጉበት እድል ነው እና እነዚህ ትዝታዎች አሉ። ሳ ዛላሁ ይረን ኡስታዝ ኻሊድ። ያው ኡስታዝ ኻሊድ እንዳንሳኸው ክረምት ላይ ከድሮ ጀምሮ እኛም ሕፃን በነበርን ጊዜ ከድሮ ጀምሮ የክረምቱ ጊዜ ሲመጣ ሙስሊሙን ወጣት ታዳጊውን በተለይ ባልባሊ ነገር እንዳያሳልፍ ተቀናጅተው የሆነ ቦታ አስፈቀደው ወይ የሆነ ትምህርት ቤት ሊሆን ይችላል ወይ የሆነ መስጂድ ሊሆን ይችላል። በቃ ሙስሊሙን ኡማ እጠቅማለሁ ብለው ሐቂቃ ማንም አምስት አንዲት ሳይሰጣቸው በቃ የኡማው ጉዳይ አሳስቧቸው ደፋ ቀና ሲሉ የነበሩ ብዙ ሰዎች አሉ። እና ሐቂቃ ለእነዚህ ሰዎች ምስጋና ይገባቸዋል። አላህ ጀዛቸውን ይክፈላቸው። አላህ በዱንያም በአኸራም እጥፍ ድርብ ምንዳ እንዲሰጣቸው ኢንሻአላህ ዱዓ እናደርጋለን። ዱዓችን ነው ሸክ እብራሂም፣ እንዴ ነው እስኪ ከክረምት የኮርስ መርሃ ግብር ጋር በተያያዘ እስኪ እርስ የነበረ ልምድ ተሞክሮ፣ ምን አይነት እንትኖች ነበሩ የሚለውን ነገር እስኪ የተወሰነ ሀሳብ ስጥበት። አልምዱላ ሰላቱ ሰላሙ ላ ሀገራችን ተጨባጭ የዲን ኮርሶች የዲን መራኪዝ ታህፊዝ ቁርአን ሁሉ ይበልጥ እንቅስቃሴ የሚያደርጉበት በዚህ በክረምት ጊዜ ነበረ። ከድሮ ጀምሮ ስናየው የነበረው ሁኔታ ገና ማለት ብዙ መድረሳም ባልነበረበት ሰዓት ላይ ሰዎች ያው በቤታቸውም ቢሆን በቤታቸውም ቢሆን የሆነ ቦታ ላይ ከሌ ቤት ላይ በቃ የሆነ ያክል ቁርአን ይቀራል፣ የሆነ ያክል ኪታብ ይቀራል። የሚሉ በጣም በተለይ ደግሞ ሰዎች ሱናን መጀመሪያ አካባቢ የተቀበሉባቸው ጊዜያቶች የነበረውን እሻጣ በጣም የሚደነቅ ነበረ ማለት ነው። ከዛም በኋላ እየተጠናከረ ሲመጣ ደግሞ የተለያዩ መድረሳዎች ቦታዎች ላይ በል በጣም ታዳጊዎች ያንን የክረምት ጊዜ በጣም እስኪናፍቁት ድረስ ማለት ነው። የተለያዩ ኮርሶች ይሰጣሉ። ከዛ በኋላ ኮርስ ብቻ መሰጠት አይደለም፣ ከኮርሱ በኋላ ደግሞ የክረምት ትምህርት መዝጊያ ፕሮግራሞቹ ራሱ በጣም አጓጊ ነበር። የክረምት መዝጊያ ፕሮግራሞቹ በራሳቸው በጣም አስተማሪ የሆኑ ፕሮግራሞች ይቀረጹ ነበረ እና እዛኔ በጣም ደስ የሚሉ ነገሮች እንደነበሩ አስታውሳለሁ። እኛ ለምሳሌ የተማርንበት መርከዝ ሐምዛ ታፊዝ እዛ ላይ ይሰጡ ነበረ ኮርሶች ማለት ነው። በቃ እና እዛኛ ሀሽም መስጂድ ቅርአት ነበረን፣ ከነሼክ ቃሲም ረሒመሁላሁ ተዓላ፣ እነሱ የመሰሉ መሻይኮች እነሼክ ዑመር አልባሲጢ እና ሌሎችም ትልልቅ መሻይኮችን ጋብዘን ከዛ በኋላ ጥሩ ኮርሶች የሚሰጡባቸው አጋጣሚዎች ነበሩ። ሀቂቃ ማለት ነው ጥሩ ኮርስ ይሰጣል። ጥሩ መጠቀም መጠቀምና ጥሩ መነቃቃት ይፈጥራል። ቤተሰብም ልጁን የመላክ ልምድ አለ ወደ መረከዞች ወደ መድረሳዎች። አሁንም ባለው ተጨባጭ ቆንጆ ጥሩ ተሞክሮ የሚባል ሁኔታዎችን እናያለን በየቦታው ከአሁኑ ያው ማስታወቂያ በሶሻል ሚዲያ ላይም የክረምት ኮርስ የሚሉ ብዙ ቦታዎች አሉ። ይሄ የሚበረታታ ነው፣ ግን እንዴት ነው የምንጠቀምባቸው? እንዴት ነው ይህንን በምን መልኩ በተለይ አሁን ካለው ፊትና አንጻር ደግሞ ወደ በኋላ የምንመጣበት አሁን ያለንበት ተጨባጭንም እያነበብን ከትላንቱ በጣም የተሻለ ነገር መሰራት ይጠበቅበታል። አንድ አይነት ሲስተም ሁሉ ያዋጣ ማለት ነው። ያው ጊዜው ራሱ በራሱ ይለወጣል። በበጋ ጊዜ መስጠት ያለብህ ይኖራል፣ አጠራ አጠር ያለ ነገር እንደ ተማሪው። ክረምት ደግሞ ሰፋ ያለ ጊዜ ስለሚኖር ሰፊውን ጊዜ በአግባቡ መጠቀም ይኖራል። ስለዚህ ያው ዱኒያ እንግዲህ ባለን በተሰጠን የጊዜ ሰሌዳ እኛንም ልጆቻችንንም ትውልዱንም የሚቻለውን ያክል እየቀረጹ ዲኑን፣ ምናልባት በዚህ በክረምት ከዚህ በፊት ስለ ዲን ምንም ግንዛቤ የሌለው ሰው መሠረት ጥሎ ያልፋል። ከዛ በኋላ ትልቅ አሊም ሊሆን ይችላል። በዛ የተነሳ ኤልም ውስጥ ገብቶ ትልልቅ ነገሮች ላይ ሊደርስ ይችላል። እና እንደነዚህ አይነት አጋጣሚዎችን ያው ለሁሉም ለአስተማሪውም፣ ትልቅ ፍርሳ ነው ተማሪውም ደግሞ ማለት ነው። አሁን ዓለማዊ ትምህርት ከሚባለው የዓለማዊ ትምህርት እዚሁ ዓለም ላይ ነው የሚቀረው፣ እዚሁ ዓለም ላይ ነው የሚቀረው። አይጠቅምም አይደለም። ምናልባት ሰውየውን እያውን ካስተካከለ ለወዲያኛው ዓለም ሊጠቅመው ይችላል፣ ለወዲያኛውም ዓለም ሊጠቅመው ይችላል። ግን ለወዲያኛው ዓለም የሚጠቅመው ለዘላለም የሚጠቅመውን ትምህርት ክፍል እንደ ቀላል ማየት የለበትም ማለት ነው እንደ ጊዜ መደበሪያ ምናልባት አንዳንዴ ልጆች እንደመሆናቸው መጠን ወይም ወላጆች ሲደብራቸው በቃ ልጄ ቂም ላይን ከሚያጠፋው መስ ለላቱ አይነት ብለው የሚልኩ ወላጆች አሉ። ይህ ልጅ አልችለውም በቃ በቃ እኔ አልችልም እንደው ትምህርት ቤት ገንዘብ አነሱ ይፈለገ ይጠይቁኝ ብሎ የሚልኩ ወላጆችን እናውቃለን። ግን እንደዛ መሆን የለበትም። አላማውንም እያወቀ ትምህርት ቤቱ በጣም የሚናፍቀው ቦታ እንዲሆን ከቤትም ግፊት ያስፈልጋል ከትምህርት ቤቱም ከመድረሳዎቹም እንደዚያው ጥሩ የሆነ መናበብ ሊኖር ይገባዋል ነው ብለው እንሻ